የአንድ ሰው ኢማኑ አይጸናም። በምላሳችን የምንናገራትን ንግግር ከቦታ እንዳናደርስና የታዘዝንበት መስመር ላይ እንዳንገባ የተለያዩ ፍትናዎች አሉ። እነዛም ፍትናዎች አልፈን አላህ የሚፈልገው ቦታ ላይ ስንደርስ ብቻ ነው ውጤታማ ምንሆን። ስንትና ስንት ሙናፊቆች ከአላህ ነቢይ ዓለይሂ ሰላቱ ወሰላም ዲንን እንረዳለን ብሎ ከፊት ገብቶ ነበር። ስንትና ስንት የኢማንን ልብስ ከላያቸው አሳይቶ ውስጣቸው የኩፍርን መሠረት አስቀምጦ እስላምነን ብሎ ሲንቀሳቀሱ የነበሩ ነበሩ። ስንትና ስንት መስጂድ ላይ ኩጥባ የሚያደርጉ ሰዎች ነበሩ። ስንትና ስንት የአላህን ቃልና የነቢዩን ዓለይሂ ሰላቱ ወሰላም ቃል ሲተረጉሙ የነበሩ ሰዎች ነበሩ። ከነበሩት ሁላ ወደ ኋላ ተመልሶ የኩፍርን ልብስ ለብሶ ወደ ቀብር የተሸኘም አለ ይሄ ወደ ክታብ ስንመለስ የምናየውና የምናገኘው ነገር ነው። ለዚህ የአላህ ነብይ ለይ ሰላቱ ወሰላም የአንድ ባሪያ ኢማን አይጸናም ቀልቡ እስኪ ፀና ድረስ አለ የአላህ ነብይ። ውስጥ ላይ ያለው ሌላ ውጭ ያለው ሌላ ከሆነ አደጋ ነው። ካላህ ባሪያዎች ጋር ስንገናኝ ያለን ባህሪ ሌላ፣ ለብቻችን ስንሆን ደሞ አላህን የሚያስቆጡን ቁርአን ወርዶ የከለከለባቸው ጉዳዮች ላይ ምን ወጥቅ ከሆነ ሌላ ችግር ነው። ስልክ ላይ የምናወራው ሌላ ከስልክ ውጭ ባለንበት ሁኔታ ያለው ነገር ሌላ ከሆነ አደጋ ነው። ኢማናችን አሁንም ቢሆን ሪስክ ላይ ነው ያለው። ለዚህ አላህ ነቢ ያንድ አማኝ እምነቱ አይጸናም ቀልቡ እስክፀና ድረስ አሉ ነቢይ ዐለይሂ ሰላቱ ወሰላም። የዚች የቀልብ ጉዳይ ብዙ ሰዎችን ብዙ ምሁራንን የፈተነች ጉዳይ ነች። በአንዳንዶቻችን በዘር በኩል ትመጣብናለች፣ በአንዳንዶቻችን በሴት በኩል ትመጣለች በአንዳንዶቻችን በሀገር በኩል ትመጣለች። በአንዳንዶቻችን በዕልም በኩል ትመጣለች። በአንዳንዶቻችን በክብር በኩል ትመጣለች። በአንዳንዶቻችን በቻናል በኩል ትመጣለች። በአንዳንዶቻችን በመጥፎ ባህሪ በኩል ትመጣለች። በአንዳንዶቻችን በዝሙቱ መስመር ትመጣለች። በአንዳንዶቻችን በወለዱ መስመር ትመጣለች። ዩስቢሁ ረጁሉ ሙእሚነን ወዩምሲ ካፊራ ወዩምሲ ሙዕሚነን።

ካራቴና ውሹ የሚሰሩ ሰዎች የማይከረባበቱት አይነት አኮረባበት ዲኑ ላይ የበዛ አንድ መድረክ ላይ ስድስት ዓመት ወይ አምስት ዓመት ወይ ሰባት ዓመት ሲሰሩት የነበረውን የስፖርት አይነት መድረክ ላይ ቀርቦ አኮረባት ለመስራትና ያንን የሰሩትን ነገር ለህዝብ ለማሳየት ረጅም ዓመት ይፈጅባቸዋል። በአሁኑ ጊዜ ሱና ላይ ለመከረባበት አንድ ቀን ብዙም ይሆንበት ሰዋል። ጠዋት ቻናሉ ላይ የሚለቀው ሌላ፣ ከሰዓት የሚለቀው ሌላ ከፈጅር በኋላ የሚለቀው ሌላ ከዙሁር በኋላ የሚለቀው ሌላ ከአስር በኋላ የሚለቀቀው ሌላ ከመግሪብ በኋላ የሚለቀቀው ሌላ። ይሄ የአላህ ነቢይ አለይሂ ሰላቱ ወሰላም የተናገሩት ነው። የአንድ ሰው ኢማን አይጸናም ልብ እስኪጸና ድረስ ሐፊዝ ሊሆን ይችላል ሙሐዲስ ሊሆን ይችላል የተለያዩ ፈኖችን አስቀምጦ ሊሆን ይችላል ቀልቡ አይጸናም አሉ ልቡ ደግሞ ምላስ ምላሱ እስኪጸና ድረሳሉ የአላህ ነቢይ በሌሎች ብቻ መፈሰር ወይ መተርጎም አይደለም። እኛስ ምን አይል ነው? ብቃት ያለን በዚህ ጉዳይ ውስጣችን ላይ ያለው ልንሰራው ያሰብነው ነው። ምንሰራው ሰርተን ያሳለፍ ነው። ወደፊትስ ምን ለመሆን እያሰብን ነው? ምላሳችንስ ምጽፈው እጃችንስ ምን አይል? ሙረተብ ሁናለች ተረትባለች። አንዳንዶቹ ከሆነ ሰው ሽንት ቤት በር ላይ ከተጣሉ ይመጡና ቻናል ላይ አንዳንዶቹ ታክሲ ላይ ከሰው ሲጣሉ ይመጡና ቻናላቸው ይለጥፉታል። አንዳንዶቹ ደግሞ ሰለፊይ ውስጥ ዳዋ ከሚያደርግ ሰው በሆነ ባህሪ ላይግባቡ ይችላሉ፣ ሲጣሉ እሱ ላይ ሪከርድ ያደርጋል። ሰለፎች እንዲነበሩ፣ ነቢያቶች እንዲነበሩ፣ የነቢያቶች ተከታዮች እንዲነበሩ። ስለዚህ በትክክል የሚሰገደው ሰላት፣ በትክክል የሚደረገው ሐጅ፣ በትክክል የሚለበሰው አለባበስ፣ በትክክል የተቀመጠው የጉርብትና ሐቅ በትክክል የተቀመጠው የወላጅ ሕግ በትክክል የተቀመጠው የጠዋትና የማታ ዝክር በትክክል የተቀመጠው የዑምራ ሕግ ደምብ በትክክል የተቀመጠው የጋብቻ ሕግና ደምብ በትክክል የተቀመጠው የእስላም መሰረት ጽናት ይፈልጋል። ለዚህ ነው ብዙ ቦታ ላይ አላህ ቁርአኑ ላይ አደራ ያለበት ان الذين قالوا ربنا الله ثم استقاموا على الله እነዛ ጌታችን አላህ ነው ያሉ ካላውጭ እኮ ሌላን በባጢል የሚመለኩ አማልክቶችን አልተቀበሉም። ከአላህ ውጭ ያሉ መሻሂዶችና እነዚህ አድሪሃ ቀብሮችንም እያመለኩ አይደለ። ከአላህ ውጭ ያሉ መላይኮችንም ነቢያቶችንም የአላህን መብት አሳልፎ የሰጡ አይደሉ። ረቡን አላህ ብለው አሉ ጌታችን፣ አላህን የሚሰገድለት የሚጾምለት፣ እጅ አንስተን የምንጠይቀው ለችግራችን የሚደርሰው በላን የሚያነሳው ራህመቱን የሚያወርደው ካልነበርንበት ያስገኘን ሰማይን ያለመሶሶ ቁጭ ያደረጋት ምድርን ያለምንም ምንም መንገድ አገድ ይዘረጋት ይህን ሁሉ ያደረገው ጌታ ብሎ ያሉት አካላቶች ይላለና፣ ሌሎቹ ሌላ ዓለም ነው ያሉት። ግን ፊታቸውን ወደ አላህ ያዞሩ እምነታቸው የተስተካከሉ የሆኑ ሰዎች ثم استقاموا على الله እዛ ላይ የጸኑ አለ። የኢትዮጵያ ጽናት ምን ምናልባት ምን ምናልባት ለራሳቸው ሸር ቢሆንም ለሌሎች ዳዋ እንዲያደርጉ አስር ዓመት አስራ አምስት ዓመት ድምፃቸውን ከፍ አድርጎ የሚጮሁ ሰዎች ሊኖሩ ይችላል። ከዛ በኋላ ማሰላማ የራሳችሁ ጉዳይ፣ ምን አገባኝ እኔ ስለ እናንተ እንደዚህ ጠዋትና ማታ ምን አስጮኸኝ ይላል። ያለፈው በሙሉ ስህተት ነው ይላል። መታረም አለበት ይላል። እርምት ያስፈልገዋል ይላል። ኢትዮጵያ ውስጥ የዛሬ አስራ አምስት ዓመት ሀያ ዓመት ወይ ከሀያ አምስት ዓመት በፊት የነበሩ ስለ ተዊድ በየገጠሩ በየተራራው በየሸንተረሩ ታክሲ ላይ በየመርካቶ በየሎንችኑ ከአዲስ አበባ አገር ቤት ሲመጡ ከገጠር ደግሞ ወደ ከተማ ሲሄዱ፣ መኪናው የማን ነው? የሙስሊም ነው? አይደለም፣ ከእስላም ውጭ ያለ ሰው ነው። ግን ተውሂድ መታወጃ ያለበት ቁሉ ላ ኢላሀ ኢለላህ ቱፍሊሑን ሲሉ ነበሩ። ለዳዋ ብሎ የሀጅ ገንዘብ ተከፍሎላቸው ፕሌን ላይ ዳዋ የሚያደርጉ ሰዎች ነበሩ። ቁሉ ላ ኢላሀ ኢለላህ ቱፍሊሑን አሁን ምትሄዱበት ቦታ አቂዳ ከሌላችሁ፣ ተውሂድ ከሌላችሁ፣ የነቢዩን መንገድ ማታቁ ከሆነ አይጠቅማችሁም፣ አቂዳን ያዙ የሚሉ ሰዎች ነበሩ። ኡስታዝዬ? ሲባሉ፣ ጻፊ ሲሆኑ ኮሚቴ ሲሆኑ ልጅ ነበርኩ ወይ ትልቅ ሰው ነበርኩ፣ እንዴት ነው ይላል። ከጀርባው ያዘላት ነገር አለች። ከዛ በኋላ ይሄዳል። ከዛ ከነዚህ ቀጥሎ ደግሞ ሙመያዎቹን አስቧቸው። በነበረቻቸው እውቀት በነበረቻቸው የዱንያ ትንሽ ገንዘብ ሚያስጨንቃቸው የነበረው ስለ ተውሂድ መናገር፣ ስለ ሽርክ መናገር፣ ስለ ሙሽሪክ መናገር፣ ስለ ሙብተዲ መናገር ነበር ትኩረታቸው ሲንደረደሩ ሲንደረደሩ ሲንደረደሩ ሲንደረደሩ ሲንደረደሩ ቻናል ከቻናል ቲቪ ከቲቪ ሌላ ነገር ሲሉ ሲሉ ሲሉ ሲሉ መጡና ይሄ ምትሉት አልከሶ ምትሉት አብሬት ምትሉት አናጅና ምትሉት ኖር ሀውሴ ምትሉት ጀበና ምትሉት ሲኒቄ ጠማ፣ አይ አይበቃውም እንዴ? ምን ነው አስቸግራችሁታል? ማህበረሰቡን አንድ አድርጎ ሴፍቲውን ጠብቆ ንግድ ሳይኖር መሻማት ሳይኖር አብረምን የምንሄድበታል ደሊል ሲባሉ ሰሃቦችን በአቂዳ መስአላ ትንሽ ውጅምብርን ቢኖር አብረው ሄዱ ነበረ። ተራራ ላይ ወጥቶ እንኳን አነ ረብኩም ላአላ ቢል ቁርአን እያቀራ ነው ብሎ ደገፍ አድርጉለታል የተብሊጎቹን ማለት። እሺ ሲባል ሲባል ሲባል ሲባል ሄደና ከላስ አሁን የምታዩትን እያያቸው ወደዳችሁም ጠላችሁም አብረን እንቀመጣለን። ፎቶ እንነሳለን። ፍርቃ የሚባል ነገር እንደውም ኢትዮጵያ ውስጥ ላያስፈልግ ይችላል። ተረጋጉ። እንደው ፍርቃ አለም ከተባለ ከታመነበት መናገር ያለበት አህል የሆነ ሰው ነው ይላል። ማን ነው? አይ አለ ማነው ያለው? አይ አለ። በቃ እናንተውን ገና ናችሁ ገና ገና ገና ታች ወርዳችሁ መቅረት አለባችሁ ይላሉ። እሺ ሄዱ። ሙመያዎች በቃ አልሀምዱሊላሂ በራሳቸው ጊዜ ሚዲያ ላይ ወጥቶ ከኢኽዋን ጋር አብሮ ሲሳሳሙ አብሮ መስጊድ ሲሰሩ አብሮ ፈትዋ ሲሰጡ አብሮ ዳዋ ሲያደርጉ፣ ደግሞ ታች የነበሩ ሰዎች፣ ነጋዴዎች፣ ድረሶች ባይገባቸውም፣ ነጋዴዎች ቆይ እነዚህ ሰዎች ፎቶ ሀራም ነው ይሉ ነበር ድሮ፣ ባይሉ ለምን ገቡ? አንድ ሰውዬ የነበር የሆነ መስጂድ መድረሳ ከፍቶ ሰውየው ባለ ሀብት ነው እክዋኖችንም ሙመያዎችንም ባለ ሀብቱንም ጠርቷል ፕሮግራሙ ችግር ይገጥመዋል አይሳካም አሉት ለሰውየው ምን ነው ሲል እነዚህ አፍሪካ ቲቪ የሚሉትን አስወጣልን አሉት ሙመያዎች ለምን አይ አስወጣልን ፎቶም ያነሳሉ ችግርም አለባቸው ምናምን አሉት ሰውየው ከዛ በቃ ረብሻ እንዳነሳም ብሎ አስቆማቸው ከዛ በኋላ በሶስተኛው ዓመት እንደገና ሌላ ተመሳሳይ የሆነ ምርቃት ብሎ አዘጋጀና ጠራቸው። ሲመጡ ትላልቅ ትላልቅ ካሜራዎቹን ይዞ መጡ። ውስጥ ኦስት አስተግለ መልኩሙ አልሐምዱሊላህ አይመስላ ጊዜ ለመሰልኩም አላቸው ማለት ነው። የዛን የከልክላችሁኝ አሁን እናንተም በሰላችሁ እንዲ በቃ ጥሩ ነው አላቸው ነው። ይሄን ነበር የምፈልገው። አሁን በቃ ሁላችሁም አንዱ ናችኋል። አላቸው ከዛ ደግሞ እንደገና ደግሞ እነዚህን ሙመያዎች ስለ ተውሂድ አይናገሩም ምንፈልገውን ተውሂድ ቻናላቸው ላይ እያስተላለፉና አይደለም። እነ ኢልያስ ነውር አለ ምናምን ሲሉ የነበሩ ሰዎች ጅልና ህፃን ቶሎ አይገባውም። እነዚህ ሰዎች ጅልና ህፃን አይደሉም። እድሜም ዕልምም የጠገቡ ናቸው። ተረጋጉ አሉ። በቃ እነዚህም እንደዚህ ሲሉ የነበሩ ሰዎች፣ አናል ሲመጠብጡ የነበሩ ሰዎች እነሱም ረገቡ። አሁን ደግሞ እነዚህ ይረግባሉ ተብሎ እናንተ ላይ ነው ጣቱ ያለ። ትረግባላችሁ እየተባለ ነው። ትረግባላችሁ፣ ትቀጥላላችሁ። ሀታ እንካን ችግር ተፈጥሮ ስህርም ተሰርቶ ገንዘብም ተሰጥቶ ቤትም ተሰጥቶ ምስትም ተጨምሮ የምንሸራተት ካለ እንዳትንሸራተት አብራችሁ አላህን ፍሩ ከተንጀራ መናጫ አታቁምና እያንዳንዱ ሰው የሆነ ነገር ሲናገር ሁጃ መረጃ አምጣልኝ ማለት አለበት። የፈለገ ይሁን መረጃ አምጣ የሚባል እንበተን ነበር። ሰውየው ራሱን እኮ ነው የሚወጣው። በቃ በኔጣ ፈረስ ራሱ ላጥ ብሎ ይጣ። ስለዚህ ይህ ሱና የሚባለው ነገር በቃ እንድ እንዳታዩ ጽናት ጽናት ጽናት ጽናት ይባል አይደለም። ትላልቅ አይማዎች እኮ አንድ ኪታብ ሁለት ሙጀለት ሶስት ሙጀለት ያዘጋጁ በጽናት ብቻ። ፋልተ ፋልተካፉ አለይና አሏቸው እኮ በእርሱ አምን ይዞት የመጡት ነገር አምነናል። ይፈራሉ እንዴ ናም አሉ። ነቢዩ ዓለይሂ ሰላቱ ወሰላም እፈራሉ አሉ። ምን ነው የሰው ልጆች ቀልብ የአላህ ጣቶች መካከል ነው ይቀልብ ውሃ ከይፈይሻ አሉ። ነቢዩ ዓለይሂ ሰላቱ ወሰላም እንደፈለገ ያገለባብጠዋል። ብትን ትን ልበትና የቻይና ሞባይል ይሆናል። ቫይረስ ይገባበታል። የሰበሰባችሁትን ሪከርድ የሰባሰባችሁትን ሁሉ ነገር ዲሌት ያደርገውና ሌላ ሶፍትዌር ለመጫን ትሄዳላችሁ አዲስ አበባ። በቃ እንደዛ የሚሆንበት ሰው አለ ባዶ ቁርአኑ ሃዲሱ ሱና የሚባለው ነገር ይጠፋል። ሪከርዱን ማታ ማታ እየገባ ሰባና ይሰማና አረባከት ድሮ ራሴ የተናገርኩት ንግግር ነው ይላል። ስለዚህ ኢማን ላይ፣ ሰላት ላይ፣ አጅ ላይ፣ ዘካ ላይ፣ ጾም ላይ፣ ተውሂድን መውደድ ላይ፣ ሽርክን መጥላት ላይ፣ ቢድኣን መጥላት ላይ፣ ሙብተዲን መጥላት ላይ፣ ዝሙትን መጥላት ላይ፣ ሴቶች ራቁት መሄድን መጥላት ላይ፣ ወንዶች ልብስ ጎጥቶ መሄዳቸው መጥላት ላይ፣ ጺምን መሸረከት ላይ መጥላት ላይ፣ ቁማር መጫወትን መጥላት ላይ፣ ወለድ መብላትን መጥላት ላይ፣ ድንበር መግፋትን መጥላት ላይ

ስንቶቻችንን አሁን እዚህ ለመምጣት ስጋት የነበረን መንገዱ ላይ የሁለት ሰዓት የሶስት ሰዓት የአራት ሰዓት የአንድ ቀን የአንድ ቀን ከግማሽ የተጓዝን ሰዎች አለን። ስጋት ነበረን አይደል? ያቺ ደግሞ ጉዞ መመለስ የሌለም፣ በርዘኹን ኢላ የውሚ ይውባቱን አላላ። ሩሓቸው ወጥታ ቀብር ከገቡ በኋላ ግርዶሽ አለባቸው እስከሚቀሰቀሱ ድረስ ሀብታም የለ ድሃ የለ ዘር የለ ሁሉም ይገባል፣ ወዶም ጠልቶ

ነፍስ ያላት ነገር ቀነ ገደብ አለባት። ይህ የተገደበ ገደብ አላት አለ። ምንዳችሁን የምትመነዱት እዛ ነው። ከጀሃነም ነፃ ወጥቶ ጀነት የገባ የበላይነት ለሱ ሁን አለቻለ። ስለዚህ አላህ ሱመ ስተቃሙ የጸኑ አለ። ሰላቱ ላይ፣ ሐጁ ላይ፣ ዝክሩ ላይ፣ ቅርዐተል ቁርአኑ ላይ፣ ዳዕዋው ላይ ስንትና ስንት ወንድሞቻችን ተንሸራተቱ። መራ ሚንኩም ሙንከረን ፈልዩገይርሁ ቢየዲ አሉ በእጁ ይከልክል አሉ ነቢዩ ዐለይሂ ሰላቱ ሰላም። ጸያፍ የሆነ ነገር ከይ ከዛስ ፈኢለም የስጠጢ ፈበሊሳኒ ካልቻለ በምናሱ ይናገር ፈኢን ለም የስተጢት ፈቢቀልቢህ ወዛሊከ አጣፉ ልኢማን፣ አሉ ነቢ ስላት ስላ። በእጁ ከልቅል ካልቻለስ፣ በምላሱ ካልቻለስ፣ በቀልቡ ይጥላ። ይቺም የኢማን ደካማነች። አንድ ቀን ሊያመልጥ ይችላል። አንድ ቀን ጫትቤት ሊገባ ይችላል። ሴት ተከትሎ ሊሄድ ይችላል። መኪና ተከትሎ ሊሄድ ይችላል። ቢሮ ወንበር ተከትሎ ሊሄድ ይችላል። ዘሩን ተከትሎ ሊሄድ ይችላል። ክብሩን ተከትሎ ሊሄድ ይችላል። ልጆቹን ተከትሎ ሊሄድ ይችላል። ሱቁን ተከትሎ ሊሄድ ይችላል። ሀገርን ተከትሎ ሊሄድ ይችላል በየአሜሪካን በየ የተለያየ ሀገር ሊበተን ይችላል እልሙስ የለም ባዶ ቀፎ ይሆናል ባዶ ቀፎ ንብ የወጣበትን ቀፎ ታውቃላችሁ አይደል ሀገር ቤት ንቢቷ በቃኝ ብላ ዋናዋ ስትበር ሌሎችም ተከትሎ አብሮ ትብረናል ባዶ ቀፎ ይሆናል የንቡ ቀፎ ከዛ በኋላ ዝንቦች ይጫወቱበታል ዝንብ እኮ አይደርሱም ነበር እዛ አካባቢ ስንትና ስንት ዳዕዋ የሚያደርጉ ስንትና ስንት አንደበተ ርቱዕ የሆኑ ስንትና ስንት ሀፊዞች ስንትና ስንት ዳዮች ዩሮፕ ሀገር የሚሄዱና ኩፍር ይሸታቸዋል። ኩፍር ኩፍር ይሄ መገለባበት አኮረባት መስራት። እንደውም በፊት ትንሽ ይቆይ ነበር ሰው፣ አሁን ግን ፈጣን ነው። ነቢዩ ዐለይ ሰላቱ ሰላም የተናገሩት አዲስ ይሄ ነው። ቅያማ አካባቢ አኮረባት ይበዛላሉ። ነቢዩ ዐለይ ሰላቱ ሰላም ሱናው ቢዳ ይሆንበታል፣ ቢዳው ሱና ይሆንበታል፣ ሽርኩ ተውሂድ ይሆንበታል፣ ተውሂዱ ደግሞ ሽርክ ይሆንበታል፣ ይገለባበታል። ሐታ የስተቂመ ልሳንዋል ምላሱ እስኪ ስተካከል ድረስ አለ። ሱናዎች እኮ ከሱና ውጭ ባሉ ሰዎች ራሱ ውሸት አይናገሩም ውሸት የሙናፊቅ ልብስ ነችች። ኢዛ ሐደተ ከተባ አሉ ነቢይ ላ ሰላም ሙናፊቅ ሲናገር ይዋሻል አሉ። ታርጋ ሆነች አሉ የሱ ታርጋ። ከሱናም ውስጥ ባለ ሰው አይዋሽም፣ ከሱናም ውጭ ባለ ሰው አይዋሽም። ያለውን ነው የሚያስቀምጠው። አማ ሙብተጂዎች ይሁት እስኪ ቆርጦ መቀጠል። ልክ ሱናን ትቶ ከሙብተዲዎች ጋር መጨመርና ወደ እነሱ መንደርደር ሲጀምር፣ የጽሑፍ ለቀማ፣ የኦዲዮ ለቀማ፣ የስህተት ለቀማ መድረክ ውስጥ ይገባል። በጋ ላይ ነው የሚወቃው እህል ሲወቃ፣ ድንችም ሲደርስ አንድ ላይ አረግ አድርጎ ቤት ያስገቡና ቤት ያለው ሲያልቅባቸው ወደ ለቀማ ይመጣሉ። እዚህ ያበጥራሉ። እንትፍ አለ የለም ቦታው ላይ የቀረ መጀመሪያ እኮ ትቶታል። ልክ ሱና ላይ የነበሩ ሰዎች ወደ ሙብተዲ ማኮብኮብ ሲጀምሩ የሙብተዲን እኳ አይባለ ለሚለቅሙት ሱና ላይ ያሉ ሰዎች ምን ሰዓቱ ምን እናገኛለን? ከነዛ ጋር ትንሽ ሚዛን የምንሰራበት ወይም ደግሞ ለነዛ ውለታ የምናደርግበት ለኢኳኖች፣ ለሙመይአ፣ ለአህባሽ ወይ ለተለያዩ ሰዎች ውለታ ሰርተን ድሮ ያጠፋንባቸው ጥፋት ምን አጥፍተን ነበር ሽርክ ሲናገሩ እናወግዝ ነበር ቢዳ ሲሰሩ አረብ ቢዳብ ነው ብለን ነበር ሙብተዲ ሲሆኑ ሙብተዲዎች ናቸው ብለን ነበር ይሄን የምንክስበት አሁን ደግሞ እነዚህ ሰለፊዎች ጋር ስተት ለቀማበቅ ይው ግቡቻን አላቸው የምናስ ወለምታ ይፈልጋሉ ለምንድን ነው እነዛን ሰዎች ታህዚር አድርጎ ሙብተዲ ናቸው ብሎ ሽርክ ይሰራሉ ብሎ እስልምናን መብራት አይችሉም ብሎ ረድ ሲያደርጉባቸው የነበሩ ሰዎች መካስ አለባቸው በምን ይካሳሉ የእነዚህን ሰዎች አይብ ለቅመው አውጥቶ ለነዛ ድፋ በማድረት ይካሳሉ ይላል ለዚህ ነው የሙመያ ልጆች ለወንድማችን ጥሩ ምንዳ አላህ ይክፈለው ይኸው ልክ ልካቸው እየነገራቸው ነው ኢንሻአላህ ሌሎችም ይመለሳሉ ይልጣል በቃ ድሮ አለ ሱናዎችን ወይ ወደ ሱና ጥር ሲያደርጉ የነበሩ ሰዎችን መዳኪላዎች ብሎ ነበረ ከሱና ውጭ ያሉ ሰዎች ስም ይሰጧቸው በየቦታው ይህን ታርጋ ነበር የሚሰጧቸው ከዛ እነሱ ቢሉ ቢሉ ቢሉ ሰው ዘንድ ተቀባይነት አላገኙም መዳክላ የሆኑበት ርዕስ አቅርብ እየተባሉ ነበር። قال الله وقال الرسول وقال الصحابه ነው የሚሉት። ሲባል ሲባል ሲባል ቆይቶ ትንሽ ደብዛዋ ጠፍቶ ነበር። እቺ መዳክላ የምትባለዋ ነገር ቀርታ ነበር። በአሁኑ ጊዜ ደግሞ አዲሱ ሙመያዎች መዳክላ አትሁን ብሎ ጻፉና እንደገና ደሞ መቶ ፐርሰንት ደሞ የፈለጉበት ሰለፊዮችን መዳክላ ማለት አይደለም ብሎ ውዥንብር ውስጥ አስገቡት። ቀሰቀሷት በፊቷ። ስለዚህ እንዲህ አይነት መከረባበት ወይንም ደግሞ እንዲህ አይነት ባላህ ዲን ላይ እንደፈለጉ ማውራት እንዲህ አይነት ባላህ ዲን ላይ እንደፈለጉ ቆርጦ መቀጠል የሚመጣው ውስጣችን ሳይስተካከል ሲቀር ብቻና ብቻ። ለዚህ ነው የአላህ ነብይ አለይሂ ሰላቱ ወሰላም ላ ይስተቂሙ ኢማኑል አብድ አታ ይስተቂመ ቀልቡ አሉ ቀልቡ እስኪ ጸና ድረስ ከዘረኝነት ከሽርክ ከጉሩፕ ከጅህልና ከተለያዩ ከእስላም መስመር ሊጋርዱን ከሚችሉ ነገሮች እስካል ጸዳ ድረስ አሉ ነብዩ አለይሂ ሰላቱ ሰላም አለፉና፣ መጨረሻ ደግሞ ሲዘጉት ነብዩ አለይሂ ሰላቱ ሰላም ወላ ይስተቂማ ኢማኑሁ ሐታ ይስተቂማ ቀልቡ አሉና፣ ወላ ይስተቂማ ቀልቡ ሐታ ይስተቂማ ሊሳኑ አሉ ነብዩ አለይሂ ሰላቱ ሰላም ምላሱም እስኪ ጸና ድረስ አሉ ምላሱ ሐቅ በመናገር የእውነትን እውነታነት የሚያስተላልፍባት እስካልሆነ።